አማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ ኢትዮጵያም እንደ ሀገር እንድትቀጥል የሚያስችሉ ሀሳቦችን በነጻነት የምንገልጽበት ሆኖ አግኝተነዋል ሲሉ የምክክሩ ተሳታፊዎች ተናገሩ። ሰላም ጤና ይስጥልን። የተከበራቸው የጉባሌች ቤተሰቦች አማራ ክልልን በዜና መመልከት በሚለው መርሃ ግብር አማራ ክልል ላይ ያተኮሩ ዜናዎችን ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። በሁለቱ ዞኖች መካከል በሚገኙ አጎራባች ወረዳዎች የአብሮነት የምክክር መድረክ ተካሄደ ይላል የመጀመሪያው ዘገባ። በአማራ ክልል ሰሜን ሸዋ ዞን፣ በኦሮሚያ ክልል ሰሜን ሸዋ ዞን በሚገኙ አጎራባች ወረዳዎች መካከል የአብሮነት የምክክር መድረክ ነው የተካሄደው። ከተጠቀሱት ወረዳዎች ከተሞችና አካባቢ በመጡ አስተባባሪ ኮሚቴና የሚኒ ካቢኔ አባላት የታደሙ ከህብረተሰቡ ጋር ጥቅል ቀጠናዊ በሆኑ የሰላምና የልማት ስራዎች ዙሪያ ምክክር ተደርጓል። በምክክር መድረኩ ከአማራ ክልል ሰሜን ሸዋ ዞን አንጎለላ ጠራ ወረዳና ቡልጋና ከተማ አስተዳደርና ከኦሮሚያ ክልል ሰሜን ሸዋ ዞን ቅንብቢት ሸኖ ከተማ ልልቱ አብቹና እኛ እንዲሁም ግንቢቹ የተውጣጡ የማህበረሰብ ክፍሎች ናቸው በውይይቱ ላይ ተገኝተው የተሳተፉት ይላል። የአማራ ልማት ማህበር በመማር ማስተማር ሂደቱ ላይ ምቹ ሁኔታዎችን በመፍጠር ለትምህርት ጥራት መሻሻል የበኩሉን ድርሻ እየተወጣ ይገኛል ተባለ አቶ ሙርጌታ አቢ በደቡብ ወሎ ዞን በኮምቦልቻ ከተማ አስተዳደር የአማራ ልማት ማህበር አልማ በትምህርትና ጤና ተቋማት ላይ የሰራቸው በሚገኙ ተግባራት ዙሪያ ነው ውይይት ካሄደው የቦርከናና አቤሻ አገር አገር ክፍለ ከተማ የአልማ አስተባባሪ አቶ አብርሃም መሐመድ እንደገለጹት በቦርከና ክፍለ ከተማ በአልማ አስተባባሪነት በ ሦስት ሚሊዮን ብር ወጪ የማህበረሰብ አቀፍ መድኃኒት ቤት ግንባታ በመጠናቀቅ ላይ ነው ብለዋል። በተጨማሪም በሐሰና አገር ክፍለ ከተማ ቅድመ መደበኛ ትምህርት ቤት በማህበረሰብ ተሳትፎና በአልማ በትብብ ተገንብቶ አገልግሎት እየሰጠ ይገኛል ብለዋል። የኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙሉጌታ አቢ በበኩላቸው የአማራ ልማት ማህበር አልማ ለትምህርትና ጤና ተቋማት መሻሻል የራሱን አሻራ አስቀምጧል ብለዋል። በተለይም የአማራ ልማት ማህበር በመማር ማስተማር ሂደቱ ላይ ምቹ ሁኔታዎችን በመፍጠር ለትምህርት ጥራት መሻሻል የበኩሉን ድርሻ እየተወጣ ይገኛልም ነው ያሉት። የአማራ ልማት ማህበር ምክትል ስራ አስፈጻሚ አቶ መዝገብ አንዱዓለም አልማን ጠንካራ ተቋም በማድረግ የማህበረሰቡን የልማት ጥያቄዎች መመለስ ይገባል ብለዋል። አልማ በትምህርት በጤናና በስራ ዕድል ፈጠራ ስራዎች ላይ ትኩረት አድርጎ እየሰራ መሆኑንም አክለዋል። የአልማ አባላትን ቁጥር በማሳደግ የገንዘብና የአይነት መዋወጫዎችን በመሰብሰብ ጠንካራ ተቋም መገንባት እንደሚገባም ነው ምክትል ስራ አስፈጻሚው ያሳሰቡት። በዕለቱ በከተማ አስተዳደሩ በግንባታ ላይ የሚገኙ ተቋማት ተጎብኝተዋል። መረጃው የኮምቦልቻ ከተማ ኮሚኒኬሽን ቢሮ ነው። በኢትዮጵያ ታምረት ንቅናቄ የኢንቨስትመንት ጥያቄዎች ጥያቄያችን ተመልሷል። የኢትዮጵያ ታምረት ንቅናቄ የኢንቨስትመንት ጥያቄያቸው ፈጣን ምላሽ እንዲያገኝ ማስቻሉን የደሴ ከተማ ባለሀብቶች ናቸው የተናገሩት። ኢትዮጵያ ታምረት እኛም እንሸምት በሚል መሪ ሀሳብ የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ከባለድርሻ አካላት ጋር ዛሬ የምክክር መድረክ አካሂዷል። ከመድረኩ ተሳታፊ ባለሀብቶች መካከል ወይዘሮ የውብዳር ሞላ እንዳሉት የሚስማር ፋብሪካ ለመገንባት ቦታ ባለማግኘታቸው ተቸግረው ቆይተዋል። በኢትዮጵያ ታምርት ንቅናቄ በመጀመሩ ግን ከ2800 ካሬ ሜትር በላይ መሬት በማግኘታቸው በ105 ሚሊዮን ብር ካፒታል በአጭር ጊዜ ግንባታውን አጠናቀው ወደ ምርት ስራ ገብተዋል። ለ58 ዜጎች የስራ ዕድል መፍጠራቸውን የገለጹት ባለሀብቷ በሞላና አፓርታማ ኢንቨስትመንት ዘርፍ የተሰማሩት አቶ አህመድ ኑር ስጦታው በበኩላቸው በኢትዮጵያ ታምረት ንቅናቄ ችግሮቻችን መፈታት በመቻላቸው ፈጥነን ወደ ስራ መግባት ችለናል ብለዋል። ከከተማ አስተዳደሩ 500 ካሬ ሜትር መሬት ተቀብለው በ1 ቢሊዮን ብር ካፒታል ወደ ግንባታ መግባታቸውን ነው የተናገሩት። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሌ በበኩላቸው ባለፉት ዓመታት ለኢንቨስትመንት ዘርፉ በተሰጠው ትኩረት ተጨባጭ ውጤት መመዝገብ ተችሏል ብለዋል። ቀጣይም በዘርፉ የሚስተዋሉ ክፍተቶችን በማስተካከል በስፋት ተኪ ምርት እንዲመረትና ገበያው መረጋጋት እንዲችል በቅንጅት እንሰራለን ሲሉም ገልጠዋል ንቅናቄው በዘርፉ ችግሮች በመፈታት ኢንቨስትመንትን ማነቃቃት መቻሉን የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አለባቸው ሰይድ ናቸው የተናገሩት። በበጀት ዓመቱ ስምንት የኢንዱስትሪ ፋብሪካዎች ወደ ምርት መግባታቸውን ጠቁመው 36 ፋብሪካዎች ደግሞ በግንባታ ላይ ናቸውም ብለዋል። በጀት ዓመቱ 9 ወራት ከ26.5 ቢሊዮን ብር በላይ ካፒታል ያስመዘገቡ 125 ባለሀብቶች የኢንቨስትመንት ፈቃድ እንዳወጡም ገልጠዋል። የተከበራቸው የጉባለች ቤተሰቦች አሁንም የአማራ ክልልን በዜና እንመልከት ይቀጥላል፣ አብራችሁን ሁኑ። ከ3.6 ሚሊዮን ብር በላይ በሆነ ወጪ የተገነባው ትምህርት ቤት ተጠናቆ ለአገልግሎት ክፍት ሆነ ይላል ቀጣዩ ዘገባ። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ በዘመነ ወርቅ ቀበሌ ከ36 ሚሊዮን ብር በላይ በሆነ ወጪ በአልማ አስተባባሪነት በህብረተሰቡ ድጋፍ የተገነባው ትምህርት ቤት ተጠናቆ ነው ለአገልግሎት ክፍት የሆነው። በምረቃ መርሃ ግብሩ የተገኘው የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የአልማ ቦርድ ሰብሳቢ አቶ ታከለ አውደው አልማ በትምህርቱና በጤናው ዘርፍ በክልሉና በወረዳው እያከናወነ ያለውን ተግባር አመስግነዋል። የወረዳው ትምህርት ጽህፈት ቤት አላፊ አቶ ፋሲል ማለደ በበኩላቸው ተማሪዎች ብቁና ተወዳዳሪ የሚሆኑት ደረጃውን በጠበቀ ትምህርት ቤት ሲማሩ መሆኑን ገልጸው በአልማ አስተባባሪነትና በህዝቡ ድጋፍ እንዲህ አይነት ትምህርት ቤት ተገንብቶ ለአገልግሎት መብቃቱ የሚያስደንቅ ነው ብለዋል። የአልማ ቅርንጫፍ አስተባባሪ አቶ ምንዩ የለት ካሳ አልማ 95 በመቶ የሚሆነውን ግንባታ የሚገነባው ትምህርት ቤቶችና ጤና ጣቢያዎችን በመሆኑ በዘመነ ወርቅ ቀበሌ ከ3.6 ሚሊዮን ብር በላይ በሆነ ወጪ አንድ ብሎክ ባለ አራት ክፍል ትምህርት ቤት አስገንብቷል ብለዋል። በምረቃ መርሃ ግብሩ የወረዳው ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊና የአልማ ቦርድ ሰብሳቢ አቶ ታከላውደውን ጨምሮ ሌሎች የወረዳ አመራሮችና ባለሙያዎች፣ መምህራንና የቀበሌው አመራሮች ተገኝተዋል ብለዋል። የምዕራብ ጎንደር ዞን ኮሚኒኬሽን ዘገባ አንድ ሆናችሁ የአብራክ ክፋይ ልጆችን አንድ አድርጉልኝ፣ አሉ በሰላም እጦት የተጨነቁ እናት። ከሰሜን ጎጃም ዞን ይልማና ደንሳ ወረዳ ነው የመጡት እኒህ እናት። ያለንበት ወቅታዊ ሁኔታ ደፍሮ ሐሳብን ለመስጠት እንኳን ያስቸግራልና ስሜ አይጠቀስ ብለውኛል ይላል ዘጋቢው። እኚህ ወይዘሮ በስልሳዎቹ የዕድሜ ክልል የሚገኙና ብዙ ችግሮችን እያስተናገዱ ስለመሆናቸው ከፊታቸው ላይ ይነበባል። በእንባ የታጀበው የእናትነት ንግግራቸው ከልብ ዘልቆም ይሰማል። እናት ክፉ ነገር አይግጠማት እናትም አታልቅስ ነው ነገሩ። ሁለት ወንድ ልጆች አሉኝ። ትልቁ የሀገር መከላከያ ሰራዊት ውስጥ ከ13 ዓመታት በላይ ያገለገለ ነው። ትንሹ ልጄ ደግሞ መሳሪያ አንስቶ ጫካ ከገባ ሁለት ዓመታት ሊቆጠሩ ነው ብለውኛል እኒህ እናት። ልጆቼ እንደ ቀድሞው ወንድማማችነታቸው የሚሆን የፍቅር ንግግርና ተግባቦት የላቸውም ይባስ ብሎም እየተደዋወሉ አንዱ ባንዱ ላይ እንደሚዝት ሰምቼ ልቤ ተሰብሯል፣ ሲሉም እናቱ ይናገራሉ። የእርሳቸው የእናትነት ምክርና ተግሳጽ የልጆቻቸውን አንድነት ሊመልስ እንዳልቻለም አዝነው ተናግሯል። ልጆችን ስወልዳቸው ለሰዓታት ብቻ ምጥ ነበር፣ ሲኖሩ ግን ሁለት ዓመት ሙሉ የማይገላገሉት ከባድ ምጥ ውስጥ ነኝ፣ ሲሉም ጭንቀታቸውን አጋርተውናል ብለዋል ዘጋቢው። መሽቶ በነጋ ቁጥር የየትኛውን ልጄን መርዶ አሰማኝ ይሆን እያሉ እንደሚጨነቁም እኒህ እናት ተናግረዋል። የሰላም እንቅልፍ ርቆኛል፣ ሁሌ በማልቀስ ዓይኔ ሊጠፋ ነው ሲሉም የእናትነት ጭንቀትና ሐዘናቸውን ተናግረዋል። ምናልባት ሀገር ሰላም ሆና ልጆችም አንድ እንደሚሆኑና እኔና እኔን መሰል እናቶችም የሰላም እንቅልፍ እንደምንተኛ ተስፋ አለኝም ብለዋል። በችግር ያስከዷቸው ልጆች ያለ ስጋት የሚኖሩባት እናቶችም ያለ ጭንቀት ኖረው የሚሸኙባት ሀገር እፈልጋለሁ ያሉት እኒህ እናት በሀገራዊ ምክክር ኮሚሽኑ ላይ ለመሳተፍ ባህር ዳር ከተማ መጥተው ነው ያገኟቸው ይላል ዘጋቢው። ልክ እንደርሳቸው የሀገር ነገር ያሳሰባቸው፣ የልጆቻቸው ጉዳይ የጨነቃቸው፣ በምጥ ውስጥ ያለችውን ሀገራቸውን ተመካክረው ሰላምን ማዋለድ የፈለጉ የህዝብ ወኪሎች እየመከሩ ነው በባህር ዳር። ይህ ሀገራዊ ምክክር ለሀገር ሰላምን፣ ለተጨነቁት ሁሉ ደግሞ እረፍትን ይዞ እንደሚመጣም ነው እየተሳተፉ መሆኑንም እኒህ እናት ተናግረዋል። የልጆችና የሀገሬ ጉዳይ ስላስጨነቀኝ እና መመካከር የሁሉም ነገር መፍትሔ መሆኑን ስለማውቅ ነው ወደዚህ የመጣሁት ብለውኛል ይላል ዘጋቢው ምክክሩን የማይቀበሉ መፍትሔ እንደማያመጣ የማይቆጥሩ ይባስ ብሎም እንዳይካሄድ ፍላጎት ያላቸውን ሰዎች መታዘባቸውንም ተናግረዋል። እነዚህ ወገኖች ደግመው እንዲያስቡና ችግሮችን ሁሉ በመመካከር ሊያቃልሉ ብሎም ሊፈቱ እንደሚችሉ ማሰብ አለባቸው ሲሉም መክረዋል። በሰው ልጅ ላይ ሊደርስ የማይገባ ችግርና መከራ አሳልፈናል። ወንድም ከወንድሙ እየተገዳደለ ስንቀብር ኖረናል። የአንድ እናት ጡት ጠብተው ያደጉ የአብራክ ክፋዮች በሰይፍ እየተፈላለጉ ነው። ለዚህ ያበቃን ምንድን ነው ሲሉም ጠይቀዋል። ስለዚህ ጉዳይ ወደ አምላካችን የምንለምንበት ሰብሰብ ብለንም የምንመካከርበት ሰዓት ዛሬ መሆኑ አለበት እንጂ በፍጹም ለነገ ማደር የለበትም ሲሉ የእናትነት ምክራቸውን ሰጠውኛል ብሏል የዘገባው ባለቤት። ሀገርና እናቱን የሚወድ የኢትዮጵያውያንም ነገር የሚገደው ሁሉ ተመካክሮ መላ ይፈልግ ብለዋል። አንድ ሆናችሁ የአብራክ ክፋዮችን አንድ አድርጉልኝ ሲሉም መላ ኢትዮጵያውያንን ተማጽነዋል። በጎንደር የልማት ፕሮጀክቶች ኢንቨስትመንት በመሳብና ቱሪዝሙ በማነቃቃት የጎላ ሚና እየተጫወቱ ነው ተባለ። በጎንደር ከተማ እየተከናወኑ የሚገኙ የልማት ፕሮጀክቶች ኢንቨስትመንትን በመሳብና ቱሪዝሙን በማነቃቃት የጎላ ሚና እየተጫወቱ መሆኑን የከተማ አስተዳደሩ ነው ያስታወቀው። የከተማውን የንግድና የኢንቨስትመንት እንቅስቃሴ ወደ ተሻለ ደረጃ ለማድረስ የሚያግዝ የምክክር መድረክ ዛሬ በጎንደር ከተማ ተካሂዷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በወቅቱ እንደተናገሩት በከተማዋ እየተገነቡ የሚገኙት የኮሪደር ልማቱና የአጼ ፋሲል አብያተ መንግስት እድሳት ኢንቨስትመንትና የቱሪዝም ፍሰቱን ወደ ተሻለ ደረጃ እንዲሸጋገር ምቹ ሁኔታዎችን ፈጥሯል ብለዋል። በከተማ አስተዳደሩ በቅርቡ ለአንድ ታዋቂ ባለሀብት በ1.3 ቢሊዮን ብር ወጪ ለሚያስገነቡት ዘመናዊ ሪዞርት ግንባታ የሚውል ቦታ በመስጠታቸው ወደ ስራ የሚገቡበትን ሁኔታ ማመቻቸቱንም በማሳያነት ጠቅሰውታል። ወደ ከተማው የመጡ በርካታ የልማት እድሎች በተያዘላቸው ጊዜ የተጠናቀው የከተማዋን እድገትና የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየተሰራም እንደሆነ ነው የተናገሩት። ህዝቡ በሰፈርና በቀበሌ ተደራጅቶ ሰላሙን ለማረጋገጥ እያደረገ ያለውን ተሳትፎ ለልማቱ አጋዥ የሆነ መምጣቱን ጠቁመው ተሳትፎውን አጠናክሮ እንዲቀጥልን መልእክት አስተላልፈዋል። የከተማው የኮሪደር ልማት ስራ ሕገወጥ የጎዳና ላይ ንግድን በመቆጣጠርና ስርዓት በማስያዝ ዘመናዊ ግብይት እንዲሰፍን ምቹ ሁኔታዎችን ፈጥሯል ያሉት የከተማው ንግድና ገቢያ ልማት መምሪያ ኃላፊ አቶ ቴዎድሮ ጸጋይ ናቸው። ከተማውን ለመቀየር እየተደረጉ ያሉት የልማት ጥረቶች ለንግዱ ማህበረሰብ ምቹ የንግድ እንቅስቃሴ ከመፍጠሩም በላይ በነበረው ችግር ተቀዛቅዞ የቆየውን የከተማውን የንግድ እንቅስቃሴ ማነቃቃት ማስቻሉንም ጠቁመዋል የከተማውን የንግድ እንቅስቃሴ በስርዓት ለመምራት እንዲቻል በከተማ አስተዳደሩና በክልሉ የበጀት ድጋፍ በ160 ሚሊዮን ብር ወጪ እየተከናወነ የሚገኘው ዘመናዊ ገበያ ማዕከል ግንባታ እየተፋጠነ መሆኑንም ነው የገለጹት ከመድረኩ ተሳታፊዎች መካከል የሱቅና የመኪና ጥበቃ ማህበር አመራር አባላት ወጣት ባበይ በሰጠው አስተያየት የኮሪደር ልማት ስራው ለማህበሩ አባላቱ ምቹ የስራ እድል እንደፈጠረላቸውም ተናግሯል። የህዝቡን የልማት ጥያቄዎች መንግስት በአግባቡ ምላሽ እየሰጠ በመሆኑም እኛም ልማቱ እንዳይደናቀፍ ሰላማችንን የመጠበቅ ግዴታችንን ለመወጣት ዝግጆች ነን ብለዋል። የከተማው አውራጅና ጫኝ ማህበር አመራር አባል ግርማቸው መኮንን በበኩሉ መንግስት የህግ የበላይነትን በማረጋገጥ ያከናውናቸው ተግባራት የዕለት ተለስራችንን በአግባቡ እንድናከናውን ረድቶናል ሲል ገልጧል። በመድረኩ ላይ የከተማ አስተዳደሩ የአውራጅና ጫኝ የደላሎችና የፓርኪንግ ጥበቃ ማህበራት አመራርና አባላት ተሳትፏል ሲል የአማራ ኮሚኒኬሽን ነው የዘገበው። አማራ ክልልን በዜና መመልከት ቀጥሏል። አብራችሁን ሆኑ የጉባሎች ቤተሰብ። ከ187 ሚሊዮን ኩንታል በላይ ምርት ለማምረት እየተሰራ ነው ተብሏል። በአማራ ክልል በ2017-2018 የምርት ዘመን ከ187 ሚሊዮን ኩንታል በላይ ምርት ለማምረት ነው ታቅዶ እየተሰራ የሚገኘው። የአማራ ክልል ግብርና ቢሮ በክልሉ 5.4 ሚሊዮን ሄክታር መሬት በዘንድ የሚሸፈን የገለጸ ሲሆን ከዚህ ውስጥ 2.7 ሚሊዮን ሄክታር የሚሆነው በዋና ዋና ሰብሎች በኩታ ገጠም እንደሚሸፈንም ተመላክቷል። የምርት እቅዱን ለማሳካት የአፈር ለምነትን በሚጨምሩ አሰራሮች በሰብል ጥበቃና እንክብካቤ እንዲሁም የባለሙያዎችና የአርሶ አደሮችን ግንኙነት በሚያሳድጉ ስልጠናዎች ላይ ትኩረት ያደረገ ስልጠና ለግብርና ባለሙያዎችና ኃላፊዎች እየተሰጠ ይገኛል። የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው የምርት እቅዱን ለማሳካት የግባት አጠቃቀምን ጥራት ማሳደግ፣ በስፋት ከሚመረቱ ሰብሎች ላይ የበለጠ ትኩረት ማድረግ የአፈርን አሲዳማነት መከላከልና ማከም እንዲሁም የተሻሻሉ አሰራሮችን በመጠቀም በቅንጅት መስራት እንደሚገባ አሳስበዋል። ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥና የግብርናውን ትራንስፎርሜሽን እቅድ ለማሳካት ከምርምር ተቋማት ከከፍተኛ ትምህርት ተቋማትና ከሌሎች ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ምክትል ቢሮ ኃላፊው አስረድተዋል። የስልጠናው ተሳታፊዎች ስልጠናው በአካባቢያቸው ምርትና ምርታማነትን ለማሳደግ አቅም እንደፈጠረላቸው ነው የገለጡት። በቀጣይም ላልሰለጠኑ የግብርና ባለሙያዎች አቅማቸውን በማሳደግ በምርት ዘመኑ የታቀደውን ለማሳካት ከቅድመ ዝግጅት እስከ ትግበራ በቅንጅት እንደሚሰሩም ተናግረዋል። በክልሉ በሁሉም አካባቢዎች በአምስት ማዕከላት የአቅም ግንባታ ስልጠናው ለግብርና ባለሙያዎችና ኃላፊዎች እየተሰጠም ይገኛል ብሏል። ከተረጅነት ለመውጣት ጠንክሮ መስራት ያስፈልጋል ተባለ። ወይዘሮ ዛህራ ዳውድ በአማራ ክልል ደቡብ ወሎ ዞን በአርጎባ ወረዳ በመዲና ከተማ 01 ቀበሌ ድህነትን ለማሸነፍና ከተረጅነት ለመውጣት ጠንክረው በመስራት ላይ የሚገኙ ጠንካራ እመቤት ናቸው። ወይዘሮ ዛህራ ዳውድ ይባላሉ። የሚኖሩት በአርጎባ ወረዳ በመዲና ከተማ በ01 ቀበሌ ሲሆን ሰባት የቤተሰብ አባላት አሏቸው። ከ2013 ዓም ጀምሮ በልማታዊ ሴፍቲ ኔት ፕሮግራም ተደግፈው እየተዳደሩም ይገኛሉ። ወይዘሮ ዛህራ ዳውድ ይባላሉ። ወይዘሮ ዛህራ ዳውድ ወደ ሴፍቲኔት ፕሮግራም ከመግባታቸው በፊት ምንም አይነት ንብረት ያልነበራቸውና በጉልበት ስራ የሚተዳደሩ ሴት የነበሩ ቢሆንም በ2008 ዓ ም በገጠር ልማታዊ ሴፍቲኔት ፕሮግራም ካፒታል በጀት በተሰራ አነስተኛ የመስኖ ግድብ በተፋሰስ በማህበር ተደራጁ በማህበሩ ተደራጅተው በአትክልትና ፍራፍሬ ልማትና በንብ ማነብ ተግባራት ተሰማርተው በሚያገኙት ገቢ ቤተሰባቸውን እያስተዳደሩም ይገኛሉ። በዚህም እንደ ማህበር ከ750 ሺህ ብር በላይ እያገኙ እንደሆነ ተናግረዋል። በተጨማሪም ወይዘሮ ዛህራ በሴፍቲነት ፕሮግራም በመደበኛና የኑር ማሻሻያ ዘርፍ የአምስት ሺህ ብር ብድር አግኝተው አምስት ፍየሎችና ሁለት በሬዎችን በመግዛት ውጤታማ ሆነው የተበደሩትን ገንዘብ ሙሉ በሙሉ በመመለስ ከድህነት ለመላቀቅና ከተረጅነት ለመውጣት በለውጥ ጎዳና ላይ እንደሚገኙም ነው የገለጡት። በቀጣይ ከሴፍትኔት ተረጅነት ለመውጣትና ራሳቸውን ለመቻል ሀብት ፈጠራ ላይ በጠንክረው እየሰሩ መሆኑንም ተናግሯል። መረጃው የአማራ ክልል ብሔራዊ አደጋና መከላከል ምግብ ዋስትና ኮሚኒኬሽን የማህበር ትስስር ገጽ ላይ የተገኘ ነው። የሁለቱን ወንድማማች ህዝቦች አንድነት ለማስቀጠል የህዝብ ለህዝብ ግንኙነት በማጠናከር በልማት ማስተሳሰር ያስፈልጋል አሉ አቶ አህመድ አሊ። በአማራ ክልል በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር የሚገኙ አጎራባቸው ወረዳዎችን በልማት ለማስተሳሰር በትኩረት እየተሰራ እንደሚገኝ ነው የተገለጠው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ እንደገለጹት የሁለቱን ወንድማማች ህዝቦች አንድነት ለማስቀጠል የህዝብ ለህዝብ ግንኙነትን በማጠናከር በልማት ማስተሳሰር ያስፈልጋል ብለዋል። ሁለቱ ህዝቦች ለዘመናት አብረው የኖሩ መሆናቸውን ያወሱት ዋና አስተዳዳሪው በሁለቱም ዞኖች በኩል በግጭት ምክንያት ጾም ያደሩ መሬቶች እንዲታረሱና የተፈናቀሉ ዜጎችም ወደ ቀያቸውን ለመመለስ በርካታ ስራዎች እየተሰሩ እንደሚገኙ ማብራርተዋል። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አቶ ሐሰን ሰይድ፣ በበኩላቸው በግብርናው ዘርፍ ቀጠናው ከፍተኛ ምርት የሚሞላበት በመሆኑ ሁለቱም ዞኖች በጋራ የመልማት አቅማቸውን ማደስ ይኖርባቸዋል ብለዋል። መረጃው የኦሮሞ ብሔረሰብ ዞን ኮሚኒኬሽን ነው። ሌላው ዜና በስርቆት ወንጀል የተከሰሰው ግለሰብ በእስራት ተቀጣ ይላል። ተከሳሽ ኡስማን በዛብ የግል ተበዳይና አብርሃም ከተማን ግምቱ 20 ሺ ብር የሆነ የሞባይል ስልክ በኮምቦልቻ ከተማ ቢራሮ ክፍለ ከተማ 03 ቀበሌ ልዩ ቦታው መናኸሪያ አካባቢ ሰርቆ ሊሰወር ሲል እጅ ከፍንጅ መያዙን የቢራሮ ክፍለ ከተማ ፖሊስ ጽፈት ቤት መርማሪ ዋና ሳጅን አህመድ ሙዬ ናቸው የገለጡት። እንደ መርማሪው ገለጻ ድርጊቱን በፈጸመው ተከሳሽ ላይ የሰውና የሰነድ ማስረጃዎችን በማጠናከር ለፍርድ ቤት የተላከ ሲሆን ፍርድ ቤቱን ጉዳዩን ከመረመረው በኋላ መጋቢት 26 ቀን 2017 ዓ ም በኋላው ችሎት ተከሳሹን በሁለት ዓመት ከሶስት ወር እስራት እንዲቀጣ በይኖበታል ብሏል። መረጃውን ያደረሰን የቢራሮ ክፍለ ከተማ ፖሊስ ጽፈት ቤት ነው ይላል የአማራ ኮሚኒኬሽን ቢሮ። በከተማ አስተዳደሩ አሁን የተገኘውን አንጻራዊ ሰላም አጠናክሮ ለማስቀጠል የሚያስችል ውይይት ተካሂደ ይላል። በደብረ ማርቆስ ከተማ አስተዳደር የሚገኙ የጸጥታ ተቋማት የአድማ መከላከል አመራሮችን ጨምሮ አሁን የተገኘውን ሰላም አጠናክሮ ለማስቀጠል የሚያስችል ውይይት ነው ያካሄዱት። በውይይቱ በከተማው ይፈጸሙ የነበሩ የእገታና ሌሎች ልዩ ልዩ ወንጀሎችን ለመከላከል የተከናወኑ ተግባራት እንዲሁም የተለያዩ ወንጀሎችን ሲፈጽሙ የተገኙ ተጠርጣሪዎችን በቁጥጥር ስራ ውሎ ከፍትህ ተቋማት ጋር በአጭር ጊዜ ውሳኔ ማሰጠት መቻሉን ነው በአዎንታዊ ያነሱት። ጽንፈኛው ቡድን ከተማው ላይ ጉዳት እንዳያደርስ የጸጥታ ተቋማቱ እያከናውኑ ያለው ተግባር ተጠናክሮ መቀጠል ያለበት መሆኑም ተጠቁሟል። የጠላትን ኃይል አከርካሪ በመስበርና በመደምሰስ ብሬንን ጨምሮ ሌሎች መሳሪያዎችና ተተኳሾችን መማረክ መቻሉን ተጠናክሮ መቀጠል ያለበት መሆኑንም በውይይቱ አንስተዋል። አሁን ላይ የተጀመረውን የህዝብ የጥበቃ ደረጃጀት በማስፋት ህብረተሰቡ ከጸጥታ ኃይሉ ጎን ተሰልፎ ወንጀልን በብቃት መከላከል የሚችልበትን አሰራር አጠናክሮ በማስቀጠል ሰላምን ማጽናት የሚያስችለው ውይይት መካሄዱን ከደብረ ማርቆስ ከተማ ፖሊስ ያገኘነው መረጃ ያመላክታል ብሏል የአማራ ፖሊስ ጽህፈት ቤት ሰላም የፍጡራን ሁሉ ነገር ነው የሰላም ዋጋ ከቀይ እንቁ በላይ ውድ ነው። ሰላምን በገንዘብም ሆነ በስልጣን በዝናም ሆነ በእውቀት ልናገኘው አንችልም። ሰላም የሚገኘው ከውስጣዊ ልብ ነው። ልብ ደግሞ የፍቅርና የማስተዋል ማዕከል ነው። የፍቅር መሳሪያው ሰላም ነው። ሰላም ለደስታም ሆነ ለፍቅር አስፈላጊ ነው። ሰላም የሌለው ፍቅር እውነተኛ ፍቅር አይባልም። ሰላም የጎደለው ደስታ ስካር ካልሆነ በስተቀር እውነተኛ ደስታም አይሆንም። የሞቀ ነገር ሁሉ ደስታን አይሰጥምና ይላል ቀጣዩ ዘገባ። የአንድን ሀገር ስኬትም ሆነ ውድቀት የሚወሰነው በሰላም ነው። ሰላም ማጣትም ሆነ ማግኘት በግለሰብም ይሁን በሀገር ደረጃ ተጽዕኖ ከፍተኛ ነው። ሰላም ካለ ሀገር ያድጋል፣ ሕዝብ ውሎ ይገባል፣ ሕፃናት ተምረውና ፈንድቀው ከቁም ነገር ይደርሳሉ። እናቶች፣ አባቶች፣ አዛውንቶች ትውልዱን እያነጹና እያሳደጉ በጊዜያቸው አርጅተው ወደ ዘላለማዊ ጉዞ ይሄዳሉ። ያለ ሰላም ምንም እቅድና ግብ ስኬታማም አይሆንም ይላል ዘገባው። እርግጥ ነው፣ ግጭቶች ይከሰታሉ፣ ጠቦች ሊጫሩ ሊነሱ ይችላሉ። እነዚያን ግጭቶችና ጠቦች በመግባባትና በመነጋገር በመፍትሄ በመስጠት ሰላምን ወደ ነበረበት ማስቀጠል ይቻላል። ያለ ሰላም ቀብር እንኳን አያምርም ብለዋል። እዚ ጋ ያነሱትን ሀሳብ ያነሱት ጦርነትን የሚጭሩ በህዝብና ህዝብ ላይ እሳት የሚለኩሱት እንኳን የሰላምን ልዕልና አይዘነጉም። ብዙዎቻችን ስለ ሰላም እንመክራለን፣ ነገር ግን ሰላምን መዝራት ግን አልሆነልንም። ታዋቂ ሰዎች፣ ምሁራን፣ የመንግስት ባለስልጣናት፣ አዛውንቶች ስለ ሰላም ተናግረው አይረኩም። ሰላምን ለመተግበር ግን አቅም ያንሰዋቸዋል እንጂ። በጦርነት ሁሉ ጥሩ መራጭ ሁን። አንዳንድ ጊዜ ትክክል ከመሆን ሰላም ይበልጣል። ችኩል አትሁን። ሁሉን ነገር በጸጥታና በረጋ መንፈስ ፈጽም። ምንም እንኳን ዓለሙ የሚያበሽቅና የሚያናድድ ቢሆንም ለምንም ነገር ብለህ ውስጣዊ ሰላምህን አትጣ። ሰላም ማለት ግርግር፣ ድምፅ፣ ችግር፣ ከባድ ስራ፣ ወዘተ የሌለበት ማለት አይደለም። ሰላም ማለት በእነዚህ ሁሉ መካከል ሆኖ ከልብ ጋር በረጋና በጸጥታ አብሮ መሆን መቻል ማለት ነው። ለማንኛውም ታላላቅ ሰዎች ስለ ሰላም ከተናገሯቸው ውስጥ የተመረጡትን አባባሎች እንኳን እንካ እንበላችሁ። ከሰላም የበለጠ ምን አለ? አንደኛው ሰላም ልጥል የሌለበት ማለት አይደለም። ሰላም ማለት ግጭቶችን በሰላማዊ መንገድ መፍታት መቻል ማለት ነው። ሰላምን በጉልበት ማስጠበቅ አይቻልም። ሰላምን ማሳካት የሚቻለው በመግባባት ብቻ ነው። አልበርት አንስታይን። ይቅርታ አድርግ። ይቅርታ ለማይገባቸው ሰዎች ይቅርታ ማድረግህ ለነሱ ጥቅም ብቻ ሳይሆን አንተም ሰላምህን ስለምትጎናጸፍ ነው። ዮናታን ሎክድዋል ልብህን መስማት ካልጀመርክ በእውቀትህ ብቻ ሰላምን ማግኘት አትችልም። ጆርጅ ሚካኤል። ፈገግታህን ሁሉ ለዓለም አጋራ ይሄ የወዳጅነትና የሰላም ምልክት ነው። ክሪስቲ ብሪክሌይ። ሰላም ከፈለግክ ከወዳጆችህ ይልቅ ጠላቶችን ማናገር መጀመር አለብህ። ዴዝሞን ቱቱ። ሰላም ከውስጥ የሚመጣ ስለሆነ ከውጭ አትፈልገው። ቡድሃ። ሰላም ከፈገግታ ይጀምራልና ማዘር ትሬዛ። ህይወትን በማስወገድ ሰላምን ማግኘት አይቻልም። ቪርጂኒያ ዎልፍ። ከሰው የምንጠብቀው ነገር ስናቁም ሰላም ይጀምራል። ስሪ ቼንሞይ። በሰላም በመስማማት በአንድነትና በጥንካሬ አብሮ ለመኖር አንድ ህዝብ፣ አንድ ባንዲራ፣ አንድ ሀገር ሊኖር ይገባል። ፓውሊን ሀሰን ማንም ሰው ወደ ሰላም ጎትቶ አያ